ይህ አደይ ስቃይ እንደቀጠለ ነው። አሁን ደግሞ አባቷ ሙተዋል ተብሎ ከክፍለ ሀገር ተደወለላት። አደይ በድንጋጤ ክው ብላ ቀረች። አባቷ በእርግጥ እዛም እንዳትኖር ያደረጋት ብዙ ስቃይ እንድታይ ቢያደርጋትም ግን የአባቷን መሞት ስትሰማ በጣም አዘነች። ሌላኛው ነገር እንግዲህ በሚከብደ ሁኔታ ደብና እንዲሁም ናኦል አብረው እንደሆኑ አደይ አስማምታቸው ነበረ። እና ሀዘኑን ለማጽናናት እቅድ ይዘው ነበረ። ግን ደግሞ በፍጹም የሚሆን አይደለም። አደይ ድንገት ተደውሎላት አባትሽ አረፈ ተባለች። ቀጥታ እየሮጠች ክፍለ ሀገር ሄደች። በጣም ያሳዝናል። አሁን እንግዲህ ሌላኛው ችግር ሊዳ ደግሞ ናኦልን አፍቅራ ዘው ብላ ሄደች ቤቱ ድረስ። እናም ኢላን አይነ ህላፈር አለች ቤዛና ኢላ ደግሞ አሁን አብረው አድረዋል። ሊሊ በጣም እያዘነች እና እየተናደደች ትገኛለች። እጅግ በጣም በሚያሳዝን ሁኔታ ልቧ ተሰበረ ሊሊ። ሌላኛው ከባዱ ነገር ኢላንም ባርኮትንም አፍቅራ ሳይሆን ገንዘብ ለመቀማትና ገንዘባቸውን ለመውሰድ ፈልጋ ነው ቤዛ እንጂ በፍጹም እውነት፣ የእናቴ ቤት ተይዟል የምትለው ተይዞባት አይደለም። ግን ደግሞ ሊሊን ሲያማክራት ኢላ ልጅቷን አታውቃትም ማለት ነው በሆነ መንገድ እውነቷን መሆኑን አረጋግጠን ነው ገንዘቡን የምትሰጠው፣ እንጂ ዝም ብለህ አይደለም። ቤዛ እንደሆነች እንኳን ቤቷ በውርስ የተያዘባት የምትመስል ሴት ሳኮን ምንም የጠፋባት አትመስልም። ስለዚህ እውነታውን ቀስ ብለን ካረጋገጥን በኋላ እንጂ ዝም ብለህ አትሰጥም አለችው። ከዛ እሱም እሺ አለ። ሰላም ውድና የተከባራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ሰራተኛዋ አደይ ቀጣይ ፓርት ይዘመተናል። እንግዲህ ትናንትና አደይ ስልክ ከክፍል ሀገር ተደውሉላት እማዬ ምንወንሽቤ በሰላም ነው ወይ እያለች ነበረ ስልኩ ያቆመው። ዛሬ ደግሞ እንግዲህ ድራማው የቀጠለው ከትናንትናው ቀጥሎ ስለሆነ እየነገውን ድራማ የሚቀጥልበትን ነው። እኔ ይዤ የመጣሁት እናም አዴይ አሁን እናቷ ደውለ አባትሽ አረፈ ስትላት ያ ሁሉ እቅዷን ተውታ አድርጋ እየበረረች እየከነፈች ማመና አቅቷት ክፍለ ሀገር ሄደች አዴይ በእርግጥ የክፉ አዘን ክፉ ነው። አባቷ ብዙ ነገር አስቃይቷት ቢሆንም ግን ደግሞ በፍጹም አባትሽ ሞተ ስትባል አንጀቷ አልቻለም። የበረረች እየበረረች ሄደች። ሌላኛው እንግዲህ በጣም በሚያሳዝን ሁኔታ ቤዛ ኢላን እያታላለችው ትገኛለች የኢላን ገንዘብ ለመውረስ ወይም ደግሞ ለመውሰድ ስትል የእናቴ ቤት በአራጣ ገንዘብ ተወርሶብኛልና ስለዚህ እሱን ገንዘብ ክፈልልኝ ብላ ስትጠይቀውም እሱ ደግሞ ግማሹ ገንዘብ እጅላይ አለ፣ ግን ደግሞ አባቴ የታደረግከው ቢለኝ የታደረግኩት እላለሁ ቢላትም፣ አይ ችግር የለውም እኩ ቤቱ ከተስተካከለልኝ በኋላ ግማሹን ክፈለውና ቤት ገዛሁበት በል ትለዋለህ። ከዛ ደግሞ እኔ ብሩን ስመልስልህ ቤቱን ሸኩት ትለዋለህ አለች ቤዛ ብልጧ። ከዛም እሺ እንደዛ ይሻላል ብለሽ ነው አላት። እሷም አዎን አለች። እንግዲህ ሊዳ ደግሞ አሁን ከናኦል ጋር ጭልል ብላለች። እሱ ምንድነው ናኦል መልካም ሰው ነው። ኢላ ግን ዝም ብሎ የማይገባውና የማይረዳ ሰው ነው። አንተ ግን እየገባ ነህ ሳይህ በጣም ደስ ይለኛል ብላ ደብን ተደብቃ ከና ኦል ጋር ሄደች። ደብን በሊዲያ መጥፋት ምን ተፈጥሮ ነው እያለ አደይንም ጠየቀ ፍቅርንም ጠየቀ። ፈቀረም አይ ይትሄዳል ደብዬ፣ አትጨነቅ። ና ጠገቤ የተቀመጥ ማንም አይነካትም። እዛ ኢላ ጋ የሚባል ሄዳ ነው የሚሆነው ከቤዛ ጋርና ከሊሊ ጋ እየተጨቃጨቀች ነው የሚሆነው አለችው። ምን ከቤዛ ጋር እና ከሊዱ ጋር ደግሞ ከቤዛ ጋርና ደግሞ ከሊሊ ጋ ምን አጨቃጨቃቸው አላት። ከዛም እንዴ ሶስቱም አንድ ወንድ አፍቅረው አለችው። ምን አለ። አዎ ቤዛ የባርኮት ፍቅረኛ አደለች እንዴ አላት። ውልክ ቢሆንም ግን ደግሞ በፍጹም እሷ የባርኮት ፍቅረኛ ሳኮል ለጥቅም ነው የምቀርበው። ኤላንም ለጥቅሙ ነው የቀረበችው። ጥቅም ካገኘች አንተንም ቢሆን አለቀህም አለችው። ከዛም ሊዳ ግን ስልኳን ሲደውልላት ስታዩ ሰዓት ሄዷል። ወይኔ ደፍ ኢላ ጋ ሄዶ ካጣኝማ በቃ ይገለኛል በማለት ከቤት እየሮጠች ወጣች። ከናኦል ጋ ናኦልም አረ ተረጋጊ ልሸኝች ብሎ ሲሮጥ ሲደርስባት እሷም በሩጫ እየነበረ እንዴ በዚህ አይነትማ ኬኳ ማንም አይደርስብሽም አላት። ምንፈልገ ነው በቃ አሁን አንቺ እየሮጥሽ ስለሆነ እዛ ቤት አብረን መሄድ አንችልም፣ ለምን አለችው። እንዴ አልዛቃስ ብለሽ ሂጂ ሲላትም እዩልክ ደብ ይገለኛል። እሽ እንደዛ ከሆነ ይህን ያክል አሯሯጠሽ ዝም ብለሽኝማ አትሄጂም። እና ምን ላድርግ እስቲ ሳሚኝ አላት። ጉንጭን ሳመችው። ልዳያ እንግዲህ ከኢላም በላይ ናኦል ተመችቷታል። እንደዚህ አይነት የቁም ነገር ሰው አትመስለኝም ነበር አደች አሁን እንግዲህ ሊሊ በጣም ተናዳ ነበር፣ ግን አሁንም ኢላ ሊሊኝ ስለሚወዳት አዲስ ቤት አሳይቶ በስተመጨረሻም ሰርፕራይዝ አደረጋት። አሁን ከቤዛና ከሊዲያ ተገላገልኩ ተገላገል ማንም አያቀኝም ስትል፣ ቤዛ ግን ዘው ብላ ሄዳ ከሊሊ ጋር ሊሊ ብቻዋን ቁጭ ባለችበት ሰዓት አገኘቻት። ከዛም እንዴ ለምን አለች። ከዛም ቀጠለችና አይ በቃ ምንም አለች። በጣም ይገርማል። ምን አትስበሽ መጣሽ? ይሄን ቤት ማን እናሳየሽ? ስትላትም እኔ እኮ ቤዛ ነኝ። አርፈሽ ተቀመጪ አንቺ አለቻት። ሊሊም እሷን አስቀምጣ አደጋ መጣች። ከዛም በኋላ ፈቅር ግን የምትናገራቸው ነገሮች ከባድ ስለሆኑ እኔን እንደፈለግሽ ማድረግ ትቻለሽ፣ ላንግ ሊልኝ ግን አትናገሪ ብላ አደይም አስጠነቀቀቻት። ግን ደግሞ አንቺ ገረድ አለች። ከዛም ቤዛ ደግሞ በአደይ ላይ አንቺ ቆሻሻ ገረድ እያለች ስትናገር፣ ደብ በጥፊ ደረገማት። አደይን እንደዚያ ስትይ እንዳልሰማ ብሎ በጣም ተናደደባት። ሌላኛው እንግዲህ በሚከብድ ሁኔታ አሁን እየተሰቃየች በሀዘን ትገኛለች። አደይ ምስኪን ዋይ! አባቷ ለሷ ብዙ ፈተና ቢያደርስባትም ግን ምንም አማራጭላትም እናትየዋ አባትሽ አረፈ ብላ ስትደውልላት በጣም ተናደደች። የምትሆነውን ግራ ገባት። በጣም ያሳዝናል። ሌላኛው እንግዲህ በሚገርም እና በሚያሳዝን ሁኔታም አሁን ወደ ክፍል ሀገር ሄዳለች። ክፍል ሀገር እናቷ ስለደወለችባት የአባቷን ሀዘን እና ቀብር ስነ ስርዓት ማለፍ ማረፍ ስላለበት አደይ ሄደች። አሁን ደብ ከምንም በላይ በጭንቀት ሊፈነዳ ነው። አሁን ደግሞ ይበልጥ ጥርጣሬ አቷል፣ ጥርጣሬም አብዝቷል። ምክንያቱም አደይ እኔን አትፈልገኝ ብትፈልገኝ ኑሮ ፍቅሬን ትቀበለኝ ነበር ብቻዬን እንዳልቀር ፈራለሁ እያለ አደይ ካጠገቡ በሄደች ቁጥር እሱ ግን በጭንቀትና በሀሳብ ይሰቃያል ሌላው ነገር እንግዲህ አሁን ቤዛና ፍቅር እየተጨቃጨቁ ይገኛሉ እሱም ተና ኦሊጋ ያለሽን ግንኙነት ምንድን ነው ካልሆነ ግን ለደብና ለባረኮት ነግሬ ሁሉንም ነገር ዘከዝከዋለሁ አለች ፍቅር ህያችኛዋም እንግዲህ አደይንና ሊሊን እንዲሁም ፍቅርን ከዛ ቤት እንዳጠፋላት ነገረችው። ምን ልርዳት ሲላትም ሊሊን አስወግደህ እኔ ኢላን የኔ ግሌ ማድረግ ፈልጋለሁ አለችው። እንዴ ለምን? እሺ ፍቅርስ ምን አደረገችሽ? አላት። ፍቅርም እኮ በጣም አስቸጋሪ ሰው ናት። ሊሊ የምትባለዋስ ሊሊና ኢላ ፍቅረኛሞች አይደሉም እንደ አላት። አዎ የኔ ነው የቀማችን፣ አለችው ቀጠለችና፣ እዩልሽ እተባበረሻለሁ ግን አደይ ላይ የሆነ ነገር ብታስቢ እመኝኝ እገልሻለሁ አላት። ግን አደይ ምናርጋሽ ነው ሲላትም፣ ባርጎቴን ትቀማኛለይ አለችው። ከዛ እንደሷ ተወዳጅ መሆን ነበረብሻ አላት። እናም አሁን ተስማምተዋል። እውነት ያደርገዋል። ለምንድን ነው ቤዛ በክፋት የተመረዘችው? እያለም ራሱን መጠየቅ ጀመረ። ነገር ግን በሚያሳዝን ሁኔታ አሁን ተስማምቷል። እውነት ሊሊንና ኢላን ለያይቶ ቤዛንና ኢላን አንድ ጋር ማድረግ ይችላሉ ወይ? ናኦል፣ በጣም ያሳዝናል። ሊሊና ኢላ በጣም የሚዋደዱ መልካም እህትና ሚስትና ባል ናቸው፣ የሚያስቀኑ ናቸው። ቤዛ ደግሞ ሰዎችን የምትቀርበው ለራሷ ጥቅም እንጂ ለሰው ብላ አይደለም። በጣም ከባድ ነው። ግን ሊሊ ከምንም በላይ እጅግ ንቁና ጎበስ ሴት ናት። ለምንም ሆነ ለምንም ቦታ የማትሰጥ እሰው ሆድ ገብታ የምትወጣ ጀግና ናት። የእያንዳንዱን ሰው አመለካከቱን በደንብ ትረዳለች። እናም አንዳንዴ አደይን የኔዋ እኔ አንቺን ባደረገኝ እውነት በጣም ያሳዝናል በጣም እኔ እኮ አንዴ ካያዝኩኝ አለቅም አለቻት። ሊልዬ አንቺ እኮ ጠንካራ ሰው ነሽ አለች አደይም። ግን አንቺ እኮ የዋህና ቶሎ ብለሽ የቅርባይነትን የተጎናጣፍ ሴት ነሽ እኔ ደግሞ አንዴ ከመረስኩኝ ልብ ይርሻ አይለኝም እውነት አደይ ያንቺን ጸባይ ፈጣሪ በሰጠኝ አለች አደይ አሁን ሀዘን ላይ ብትሆንም ለናኦል በጣም እያዘነችለን ነበረ ብቻውን ነው ሄደን ልናስተዛዝነውና ከጎኑ ልንሆንለት ይገባል በማለትም ደብን ስታናግረው ሊዱ ደስ አላት ፍቅር ግን አይሆንም አለች አይመለከተችም አላት ቻናሉን ሰብስክራይብ እያደረጋችሁ